አዎ እሺ መከላከያ ነው በዛ ሰዓት ላይ ምንም የችግሩ ከጁንታ ውጭ ሌላ የጠብ ነገር የለም ነበርና በዛ ሰዓት የተቀላቀልኩ መከላከያ ሰራዊት ሀገር ዳር ድንበሩን ይጠብቃል በሚል በዛ